ይወድ ቃል ብላችሁ ብታስሩትም ዐይኔን አልደናቀፍም። በምሽቶቼ ነው የሰራሁት ቀኔን፣ እሄዳለሁኝ በገደም ዳሜ ብርሃን አላጣም ዕድሜ ለዕድሜ እስካልተገኘው እኔው ጨልሜ ወትሮንስ ቢሆን ዐይኔ መች መራኝ ልቤ ነው እንጂ እግሬን የሚያሰራኝ። እናም ሺህ ጊዜ ብትጠፍሩት የዐይኔን ማለዳ ነገን አያለሁ በልቤ በኩል ባለው ቀዳዳ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተወድራችሁ የተከበራችሁ የእኔ ውድ ቤተሰቦች እንዴት ናችሁ አላችን እንደኛ ወይን ያለውኝ አልሐምዱሊላሂ ረቢል ዓለሚን ትናንትና ቪዲዮ ስራለሁኝ ብዬ ከትናንት ወዲያ ቪዲዮ ስራለሁኝ ብዬ አልተመቸኝም ለማንኛውም ያው አንዳንድ ጊዜ እንደዚህ ነው ማለት ነው በመሀል የሚሆነች ነገር ነበረች እሷንም ለማስተካከል በማለት ያው አልተመቸኝም ቪዲዮ አልሰራውም በነገራችን ላይ አመሰግናለሁኝ ሩቅያ በርቺ ጎበዝ ጠንክሪ በርቺ ጠንክረሽ ስሪ ለምትሉኝ ውድ እህቶች አመሰግናለሁ። ሌላው ደግሞ ያው ኮሜንት ላይ መታችሁ እኝኝኝ ለምትሉ ሰዎች ይቅርታ፣ ጊዜ የለኝም ለእናንተ መልስ የምሰጥበት። ርካሽ ነገር በራሱ ጊዜ ረክሶ ሲወጣ ውድ ነገር ይመጣልና ማለት ነው። እንደዛ ነገር ነው በቃ፣ የረከሳችሁ ስትወጡ የተወደደ ሰው ይመጣል ማለት ነው። ያ ነው፣ ሌላ ነገር የለውም። ይወርቅ ብላችሁ የምትጥሩት ነገርስ፣ በቀኝ በግራ የምትጥሩት ነገር አይሳካላችሁም። እኔ እኮ አስረግጭ የምነግራችሁ ነገር አንደኛ ነገር በፈጣሪ የሚተማመን ፈጣሪ የተገደፈ ሰው ነው። ሁለተኛ ደግሞ አላህ ስብሃነወተዓላ ሲፈጥረው ሲወደው በጣም ምርጥዬ ከእነሱ በላይ የሚያስቡለት እህቶች ሰጥቶታል ማለት ነው። እና አላህ ስብሃነወተዓላ ከሱ ጎን ነው ዋነኛው ነገር እሱ አለው ማለት ነው። እሱ ስላለው ምንም ነገር አይሆንም። እና እያያችሁት ነው። በማንኛቸውም ቦታ ላይ እኔ የምፈልገው የእሱን ሳቅ ነው፣ የእሱን ደስታ ነው፣ የእሱን ፈገግ ብሎ መምጣት ነው። ከምንም ጋር ይምጣ ዋናው የእሱ ሳቅ ነው። የወንድምነት መምህር ነው፣ በቃ የፍቅር መምህር ነው፣ የሰው ማክበር መምህር ነው። ለሰው ልጅ ጥሎ ማለፍን፣ ዝምታ፣ ነገሮችን በዝምታ ማለፍን፣ አይቶ እንዳላየው ነው ማለፍን በቃ መናቃችሁ በቃ መናቃችሁ፣ መልስ አለመሰጣታችሁ በጣም ቅጥል ግብግብ አድርጓችኋል ይመስለኛል። በዛው ከቀጠላችሁ ራሳችሁን ታጣላችሁ። የሚጠቅማችሁ ነገር ራሳችሁ ኑ፣ ራሳችሁን ፈልጋችሁ አገኙ። ሌላው የምትገቡበት የምትወጡበት ቀዳዳ ቢያጣችሁ ስለ ጓደኝነት የጓደኝነት ጣዕሙንም የማታውቁ ሰዎችም ስላላችሁ ጓደኛ ማለት ሰው ማለት ጊዜ ማለት የሰው ልጅ ጓደኛ ማለት ከምንም ነገር በላይ ጓደኛ ከምንም ነገር በላይ ሰው በሰውነቱ ተከብሮ ሲገናኝ ትናንት ባለፈው ነገር የትናንት ነውን ትናንት የታለፈን ነገር ደስ የሚል ጊዜ የተሰጣጠውን አምሳችሁ ስትወቅሱ እያየን ነው፣ እየሰማን ነው ማለት ነው። ገንዘብን የሰው ልጅ ሰርቶ ያገኘዋል። ጊዜንስ። በጊዜው ጊዜው ወርቅ ነው። ወርቅ በሆነበት ጊዜ ደስ በሚል ሁኔታ ላይ ተገናኝተን ያሳለፍናቸው አንዳንድ ሰዎች አሁን ላይ እንደ መሳቂያና እንደ መሳለቂያ ልክ አድርጋችሁ እያየናችሁ ነው። በነገራችን ላይ ለይቶላችኋል። የሚያስራችሁ ዘመድ አታችሁ ነው እንጂ ማለት ነው፣ ለይቶላችኋል። ወይንም የመድኃኒት ስህተት የሚሆን ብቻ መድኃኒት አብስታችሁን መድኃኒት እያለፋችሁን አላቅም እረኛ የሌለው በጎች ነው የሆናችሁት። የምር ነው የምነግራችሁ። እረኛ የሌለው በጎች ታውቃላችሁ። እረኛ የሌለው በግ በተኩላ ይበላል፣ በቀበሮ ይበላል፣ በአንበሳ ይበላል፣ በነብር ይበላል፣ በውሻ ይበላል። በቃ ዝርክርኩ ነው የሚወጣው እና አንዳንድ ብዬ ከምል እንዲሁ ጀነራል አድርጌ እነዚህ መታችሁ ሀያ አራት ሰዓት ለይሉን ሙሉ እውነት ለመናገር ትወዱኛላችሁ አይደል? በትክክል ስለምትወዱ ነው ጭንቅላታችሁ ውስጥ ቁጭ አርጋችሁ። ያቺ ያቺ ያቺ ያቺ ይገርማል። ጭንቅላታችሁም ውስጥ አለሁኝ፣ የልባችሁም ውስጥ አለሁኝ። ትቀኑብኛላችሁ፣ ትወዱኛላችሁ። በቃ አለቀ። ዛ ሴት የቅናት መንፈስ ተጠናውቷችኋል። እንደገና ደግሞ ውዴታም አለባችሁ። የተምታታ ነገር ከአንድ ውጡ። በእውነት ለመናገር በምቀኝነቱ ከገፋችሁ ችግር የለውም፣ በምቀኝነቱ ግፉ። በውዴታው ከገፋችሁ ደግሞ በግልጽ እንደምትወዱ ፍቅራችሁን ግለጹልኝ። አለቀ። ዛ ሴት ሌላ፣ በወንድሜ ደግሞ ተቀናላችሁ። ምን ያርጋችሁ? ምን ይሆንላችሁ? ምን ይፈጠርላችሁ? ምን ያርጋችሁ? የተተፋ ምራቅ አይዋጣ። የምሬ ነው የምነግራችሁ። ወላሂ አንድ ቀን ቼክ አርጊያችሁ አላቅም። አንድ ቀን በቃ አንድ ቀን ዛ ሴት ወንድም እንደዛኑ ቼክ አርጓችሁ ያቅም የላችሁም። ከእነ ሞታችኋል። በቃ የሞተ ዘመድ የላችሁም። የሞተ የተረሳ እውነት ለመናገር ከሌላችሁ ጠይቁ። የሞተ ተመልሶ እንደማይመጣ የተተፋ ምራቅ መልሶ እንደማይዋጥ የወደቀ ቅጠል መልሶ ቅጠል እንደማይሆን እንደማያመለመል እንደደረቀ እንጨት በቃ አለቀ ዛ ሴት። እኔ ጋር እንደዛ ናችሁ። ምንም አይነት እንትን የላችሁም። ፓወር የላችሁ። ምንም አይነት ከእነ በቃ ከእነ የሞተ ዘመድ የላችሁም። ጠይቁ እስኪ። ለዛ ያክል ነው። ፎዋር ደግሞ ማለት ነው። ቸክ ማረጋችሁም እኮ ከእነ ንቋችሁ በቃ ተፍቷችሁ ኤጭ ብሏችሁ አስጠልታችሁት። ከቤተሰብ ቤተሰብ ክብር የላችሁ፣ ከቤተሰብ ለቤተሰብ ክብር የላችሁ፣ ከራሳችሁ ለራሳችሁ ክብር የላችሁ። ያላችሁበት ነገር በጣም የወረደ ባዶ ጭንቅላታችሁ፣ ጀስት እንደ ባዶ ቆርቆሮ ሀያ አራት ሰዓት ገስ ከፍታችሁ የሰውን ስም ስበሉ የምታድሩት። እኔ እኮ ግርም ይለኛል። ለእናንተ ግን ማነው የሰውን ስጋ ስበሉ ደሩ ብሎ የፈቀደ የላችሁ። ሀራምና ሀላል ነው አታውቁም እንዴ? ምን ብዬ ደሙ እየልበላችሁ ስ አንዳንድ ጊዜ እኮ እምላቱ ግራ ስለሚገባኝ እኮ ነው።